ሰርጋችሁ ባዶ አድርገኗል፣ ጀልባችሁ ባዶ አድርገኗል። ቀጣይም ደግሞ እናቴ ትሞት ነው የምላቱ ባዶ። እኔ ብቻ በቃችኋለሁ። እስኪ ወላሂ በይ፣ ሰርጉን ባዶ አድርጋችሁታል። ወይኔ አልሰማንም ነበር እኮ፣ ወይኔ ወይኔ። ለካ አብረሽ እና የሩታ ሰርግ ባዶ ነበረ፣ ጀልባው ሁሉ። ሰርጉ ራሱ ሰው አልተገኘም ነበረ። እናንተ ምድር ቀምጡ ሁላ ማለት ነው ለከ ባዶ ነበረ። እናንተ ትችላላችሁ። ነዴ ነው ምላች ባዶ ያደረጋችሁት፣ እንዲሁም ባዶ ስላደረጋችሁት፣ የዛ የሰርጋቸው ቀን ባዶ ስላደረጋችሁት ጀልባው ማለት ነው። መልስ ራሱ ሊጠሩ የነበረው ተትተዋል ተትተዋል እውነቴን ነው የምላችሁ ጋይስ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ ለካ ይሄንን አቅል ተቃጥላችኋል እኮ ወይኔ ምቀኝነት ወይኔ ምቀኝነት ወይኔ ምቀኝነት ወይኔ ምቀኝነት የሀገሬ ልጆች እናንተ ሁሌም ከፍ በል ሁሌም ከፍ የምሬ ነው ምላችሁ ከፍ በቃ እንዲሁ ደም እስኪ ለብስ ድረስ አይናቸው እንዴ እንዴ እንዴ እናንተ እናንተ አላችሁ አይደል ወንበር ላይ ቁጭ ብላችሁ የመዳብን ቅመን ብር ላፍ የምታደርጉ የተበላሸ ስልክ እየሰጣችሁ አሁን እነሱ ሰርተው በተለወጡበት በጀልባው ባዶ ለካ ባዶ አድርገውታል ለካ አላያችሁም እንዴ ጋይዝ እንዴ ሰሞኑ በተለቀቀው ቪዲዮ አንድ ሰው አልነበረም ጀልባው ባዶ ነበረ ሰርጉ ላይ ሰው አልተገኘ በሉ ለመልስ ተጠርቶ ሰው አልተገኘ አላያችሁም እንዴ ይሄንን አክል ቃጥሎ ንድድ እናንቺን ብሎ ሰው ረጃ አሁን እንዳንቺ አይነቱን ነው ሰው የሚረዳው እንደ አንቺ አይነት ዋሴትናት። አሁን ሰውን እረዳለሁ ብላ እንትን ሚዲያ ላይ ወታ የምትናገረው የምር አንቺ እኮ ህጻን ነሽ አላደግሽም። የምር ላይ አስተሳሰብሽ በጣም የወረደ አስተሳሰብ ነው። እያያዝሽው ማለት ነው እና በጀልባቸው እናቴ ትሙት። ቀጣይ ቀጣይ ምን ልታደርግ ኢትዮጵያ እጅና የቤተሰቡን ሰርግ አስቆሚዋ። ታዲያ ረ ወይኔ በላቸው። የምርወዱ ቤተሰቦች ያኔ ስቃለሁ የምር በጣም ነው የሳኩኝ የሳኩኝ። ለምን እንደሆነ ታውቃላችሁ? ቀጣይም ደግሞ ባዶ አድርገዋለሁ አለች እኮ ቀጣይ ኢትዮጵያ ገብታ ቤተሰቦቹ ጋር ገብታ አብርሽ እና ሩታ ቤተሰብ ጋር ገብታ ሰርጉን ታስቆመዋለች። ጀግና ነሽ አንቺ የምር ጀግና ነሽ። እናንተ ዝፍ ዝፍ ማለት ነው የቲክቶክ ጊፍተሮ ለሚሰጡ ሰዎች ቅምጥ እኮ ናቸው። እናንተ ቀምጥ የመዳን ሽንት ቤታችሁ ጠቡ፣ ሽንት ቤት ከማያጠቡ ውጡ እያለች ነበረ ማለት ነው እና ሽንት ቤት ከማጠባንቺ መች ወጣሽ? እንደናንተኛ ለወንድ ለማንም ውሽማ ቅምጥ ሆነን እጃዛ ቤት ተዘፍዝፈን ወንበር ላይ ቂጣችን ከምናላትም ወይም ደግሞ ሰውነታችን ይሄ በሽታ ከበሽታ ከምናጠራቅም የአረብ ቤት ሽንት ቤት አጥበን የምናጠብ የምናመጣው ገንዘብ አይሻልም እንዴ? እንደናንተ አይነት ተልከስክሰን ከምናመጣው ማለት ነው። ምድረ ሌባ እናንተ የህዝብ ብር ትዘርፋላችሁ። እንረዳለን ብላችሁ መዝረፍ፣ እንሸጣለን ብላችሁ መዝረፍ ገና በኋላ እዛ ደግሞ ቁጭ ብላችሁ የማንን ውሽማ የምትለቀ እየለቀማችሁ ደግሞ ከእናንተ ምሶኛ ላይ አፋችሁ ልከፍቱ ወይን በላቸው። እና ለማንኛውም አይዞሽ ገል አይዞሽ እሺ አይዞሽ። ገና ሌላም ነገር አለ። ያው አብረሽ ከሰማሽ ከሆነ ትላንትና ራሱ ገና ሌላ አለምን እንዞራለን አፍሪካ ሀገራቶችን ከጨረስን በኋላ ብለዋል። እና ምን ተሰማሽ የኔ እናት? ምን ተሰማሽ? አሁን ልጆችሽ አይሆኑም እነዚህ ልጆች የምር አብርሽና ሩታት ወልዳቸውም አትወልዳቸውም። ጋይስ እስኪ እውነትን ተናገሩ። በልጅነታችሁ አግብታችሁ የወለዳችሁ ልጆች ካላችሁ ማለት ነው ልጆች በአሁኑ ሰዓት ደግሞ ይፈጥናቸዋል ለማደግ ማለት ነው። በጊዜ የተወለደች ልጅ እህታችሁም እንልታክል ትችላለች። ልጃችሁ ሳይሆን ማለት ነው እና ይፈጥናቸዋል ማለት ነው። ሲከትል ደግሞ አብርሽና ሩታ እውነት ለመናገር የመሲ ብርጅስቶን ልጆች ልጅ ልጅ ይሆናሉ። ልጅ ጎረምሳ ልጅ አለች ወይኔ የበላቸው በንትንሆን ባዶ አደረኩት። ይህንን አክል እኮ ነደዋል፣ ለካስ ተቃጥለዋል። ይህንን አክል የሰው እድገት ያቃጥላቸዋል። ይህንን አክል የሰው ትልቅ ደረጃ መድረስ ያናድዳቸዋል። ደግሞ እኮ እነሱ አለመስማታቸው፣ አለማየታቸው፣ አለመመለከታቸው ትዝ መማ ይላቸው ልጆች መሆናቸው እኔ ጠቀመኝ። የምሬን ነው የምላችሁ ውድ ቤተሰቦቼ፣ ሌላኛው ቢሆን እኮ ተሰባብሮ ይቀር ነበረና ጀልባው ባዶ ያደረግኩት ገና ቀጣይም ባዶ አደርገዋለሁ። ያው ኢትዮጵያ ገብተሽ የቤተሰብ ሰርግ እንደምታስቆሚ ተስፋ አደርጋለሁ። ማለት ቡታጀራ ሰባብሮ ነበረ መጣል አንቺ የምረ ነውናጭ ጋሽ ቡታጀራ ገብታ ቢሆን ማለት ነው እኛ ራሱ ጠፍጥፈን ጠፍጥፈን እንጨርሳ ነበረ። ግቢ እስኪ አንቺ ጀግና ከሆንሽ በቃ ቀጣይ እናቴ ተሞት ቀጣይ ማልፋቶም እኔ በቃዋለሁ አለች። ስለዚህ ትግባና ተሞክረው ተሞከረው ጎበዝ ከሆነች ጀግንነቷ እዚህ ጋር ታሳየን። እሷ እውነትም የሴት ጀግና ናት። ገብታት እስኪ ታደርግ መብት ካለ ያ ጎበዝ ከሆነች ጀግና ከሆነች ማለት ነው። እኔ አንድን ነገር አደርጋለው ስል ጀግና ነኝ ብዬ ከወሰንኩ ብቻና ብቻ ነው ሚዲያ ላይ ወጥቼ የምለፈልፈው። አሁንም እሷ ጀግና ነኝ እኔ ጎበዝ ነኝ እናቴ ትሙት ብላ ምላ የለም። ስለዚህ ኢትዮጵያ ገብታ የቀጣዩ ሰርግ ቤተሰቡ ጋር ገብታ አይሰረግምን ስለሆናቸው ነው ትበለን በያ ሂጂና ወይ ሰውነታቸው ስፖርት ያደርጉ ዘቁጭ ብለው የላይብ ነው፣ ላይብ ነው አይደል? ላይብ ነው መሰለኝ የሚባለው የላይብ ለማኙላ ማለት ነው። የአበባጥ ለማኙላ ጡረተኞች፣ የዩቱብ አይደለም፣ የምንድን ነው የቲክቶክ ላይብ ጡረተኞች። ለነገሩ ግፍት ይሰጣቸዋል። ጋይሰ ውሽማ ከጎን ጎን አስቀምጠው አፋቸው እንደፈለጉ ይከፍታሉ። እኛ በእነሱ አንገዛም፣ በሚሸጡስ ነገር አንረከብም። ብንን ራሶ እነሱ ይቀልቧቸዋል በዛ በኩል ምድረ ዝፍጥ ማለች ነው። ሴተኛ አዳሪውላ ምን ልታመጡ ነው? ምንም አታመጡም አፋችሁ ከመክፈት ውጪ። እናም እንደዛ ነው እላችኋለሁ። ደግሞ አንድ አለች ዝፍ ዝፍ ማለች ነው እሷ። መቼ ዛፍ የምትባለው አረጭ ረግ የሌላ ጨበርባሪዎች፣ እናት አባት የሌለበት ውሸታሞች፣ ቤተሰቦቻቸው ውሸታም፣ አባቱ ራሱ ቀዳዳ ነው ያለች አለች። አንቺ አንቺ፣ ዝፍጥ የምር ዝፍጥ ነሽ። የመጨረሻ ዝፍጥ ማለች ነው። ዝፍጥ ራሱ አይገልፀሽም። አንቺ ትላንትና ቀን የት ነበርሽ? ትላንትና እኮ በአብርሽ ወይም ደግሞ በአብርሽ አባት አባቱም ቀዳዳ ነው ውሸታም ብለሽ የተሳደብሽዋል፣ ሴትዮ። ትላንትና ያጎቱ ቤት ገብተሽ እኮ ምግብ በልተሻል። እናንተ እኮ ለነገሩ በበላችሁበት ነው የምትነክሱት፣ ነካሾች ማለት ነው። እና ትላንትና ቀን ገብተሽ ከአብርሽ ካጎቱ ልጅ ስትሽከረከሪ ነበረ። ቤታቸው ገብተሽ ምግብ በልተሻል። አፈር ቢና አፈር ይሁንብሽና የእናትና የአባት ክብረ የሌለሽ ክብረ ቢስ ማለት ነው። አንቺ ትናንትና ቀን ገብተሽ አልበላሽም እንዴ? በጃቸው አንቺም አሁን ከሰው እኩል ትቆጠር ያለሽ ወይስ ኢትዮጵያ ካሉ ሴቶች እኩል ትቆጠር ያለሽ? ሴት ልጅ ጎ ራሷን አስከብራ ሌላኛው ታስከብራለች። አንቺ ግን በየኮሜንቱ እየዞርሽ የሰውን አባት የምትሰድቢ ሴት ነሽ። ተግባባን ስለዚህ ክብረ ቢስ ናችሁ በአጠቃላይ ማለት ነው እንደዚህ አይነት ሴት ለነገሩ እድሜያችሁ ትልቅ ሲሆን ሲሄድ ይመስለኛል ትዳር ሳት ይዞ ሲትቀሩ እናቴ ምን ትለኝ ነበረ መሰላችሁ ስነጫነጭ ምነው አንቺ እድሜያቸው እንዳለፈ ሴት ያነጫነጭ ሻል ትለኝ ነበረና እናንተም እንደዛ ልክ እድሜ ስላለፋችሁ ይመስለኛል የሚያነጫነጫችሁ አይፈረድባቸውም ስለዚህ የትኛውም ሰው ፈልጋችሁ ማግባት ትችላላችሁ አንቺ ደግሞ ሱዳን አግብተሽ እየኖርሽ ነበረ ሱዳን አግብቼ ነበረ። ከዛ በኋላ ተወኝ ረብሻው ሲመጣ እኔም ወደዚያ ሀገር መጣውኝ ምናምን ብላ እንግዲህ የጋሽየ የወንድሙ ቤት ገብታ ምግብ እየበላች ይሄ ወሬ ለፍልፋለች። ጋይስ የምሬን ነው ምላችሁ ሰው የነበረበትን ይረሳል እንዴ? አንቺ እንደዛ እየቀዳሽ እያመጣሽ ውሸት የውሸት ጥግ ድረስ ስታስተላልፍ የነበርሽው አንቺ ማንነት ሸረሰሽ ዛሬ ወቃሽ ሆንሽ። በዛ ላይ ደግሞ የወንድሙ ቤት የገዛ ወንድሙ ቤት ገብተሽ ምግብ በልተሽ፣ ኧረ ይደብራል። የምሬ ነው የምልሽ ይደብራል። አሁን ቀጣይ ከአጎቹ ልጅ ወይም ደግሞ ከቤተሰቦቹ ጋር ስትገናኝ አታፍሪም? አትሸማቀቂም? እኔ እውነት ለመናገር አፍራለሁ። ጋይስ የሆነ ጥፋት አጥፍቼ ከሆነ ከዛ ሰው ጋር ስገናኝ አፍራለሁ፣ እሸማቀቃለሁ። የትኛውም ሰው ይሸማቀቃል እና እንደዚያ አለች። እናንተም አፈሪያዎች፣ የምሬን ነው የምላችሁ። በቃ ሾጥ እንዳደረጋችሁ በደንብ ያስታውቃል። ሾጥ የሆነ በቅናት በምቀኝነት ተመርዘዋላ ጭንቅላታችሁ። መቼም ጭንቅላታችሁ እስከተመረዘ ድረስ ያው ማሰቢያችሁ ተደፍነዋል ማለት ነው። ስለዚህ ምንም ብትናገሩ ምንም ያው ናችሁ፣ የለም ለውጥ የለም። ምክንያቱም እድሜም ሄደዋል። እድሜ ቆሞ አይጠብቅ፣ ይሄዳል። እድሜ ሲሄድ ሾጥ ያደርጋል መሰለኝ ያ ረቢ፣ አንተ ጠብቀን። እውነቴ ነው ምላሽ። ይጠብቀን እሱ ይጠብቀን። ሌላ ምንም አይደለም። እንደዚህ ሾጥ የሚያደርግ ከሆነ ከባድ ነው ጋይስ እና ሰላሞን